ትርስ ስለወጣ ግን ቀረ ብሎታል። ቆይ እንዲያውም ሲመጣ ቤቱን ፉ አድርጊ። ይቅርታ ጠይቀዋለሁ። ደግሞ ዛሬ ማታ ካለኝ እምቢ አይደለም፣ ደግሞ አልፈለገችኝም ማለት ነው ብሎ ልብ ወደ ሌላ ሴት እንዳሄድ ኧረ እባክህ እጅን ታጠብ፣ እንደ እኔ በጣም እቸኩላለሁ። ሉላን ፍለጋ ሰዎች አሰማርቶ በዙሪያው ሲያሰስ ከሰነበተ ሰንበትበት ብሏል። ዝና ዛሬም ቢሆን በፍጹም ሊሳካለት አልቻለም። ሚስቴን ካጣው ቀናቶች ተቆጠሩ። ሉላን አጥቼ ለአንድ ቀንም እንኳን ማደር አልችልም ነበረ። ማህሌት፣ ይህንን እቅዴን ማሳካት እስካልቻልሽ ድረስ ከዚህ በኋላ ከጎኔ ላርቅሽ ግድ ይለኛል እያለ እንደ ወትሮው በስድብ ያጠረግዳት ገብቷል። በእርግጥ ማህሌትም ሳይመራት አልቀረም። በስከ መጨረሻ ምዳጣ ዛሬ ከባዱን ታሪክ ሰርተዋለች። ዝና ካዘጋጃቸው ሰዎች መካከል አንደኛውን በሆዱ በማዘናጋትም በስከ መጨረሻም ሉላን ይዞ ለመኮብለል ችሏል። ዳ ይህ ያልተሳካለት ዝናም አሁንም እንደተለመደው መርመጥመጡን ተያይዞታል። ሉላና ሞገሴ ከዝና አይን እስከ መጨረሻው ተሰውረው ይቀሩ ይሆን? አብረን የምንከታተል ይሆናል። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ ምሳሌ ድራማ ክፍል ሰባ ምን አዲስ ነገር አለ? በባለፈው ክፍል ቅድስትና ብሩኬ ወደ አልጋ አምርተው ነበረ። ሆኖም ጋሼ እያለች መርበትበት ጀምራለች። ምክንያቱም የመጀመሪያዋ ነውና ሆኖም ከብሩኬ ጋር ለማደር ከፍተኛ የሆነ ፍርሃት ውስጥ ገብታለች። ጋሽ ከዚህ ክፍል ማደር አልችልም በማለትም ለመውጣትም ተገድዳለች። ይህንን ያየው ብሩኬ ልዳ ተነስቶ ከቤት እንደወጣም አልተመለሰም። ቅድስት ሌላ ጭንቀት ውስጥ ገብታለች። ምናልባትም እኔ ልጃገረድ ስለሆንኩኝ ስለከለከልኩት ይሆን እንዴ? እንደዋዛ በጠዋት እንደወጣ አልተመለሰም። ምን ሆኖ ይሆን? ምናልባትም እኮ ከለከለችኝ በሚል ስሜት ሌላ ሴት ደግሞ እንዳይጨናጀን ፈራለዋለች። ነገር ግን ልጃገረዷንም ቢሆን በስነ ስርዓት ቤተሰብ ሽማግሌ ልኮ ካልሆነ በስተቀር ከብሩኬ ጋር መተኛት ነውር እንደሆነ እራሷን አሳምናለች። ያ በኩል እምብየው ትለኛለች በሚል ስሜትም ምናልባት ከሌላ ሴት ሄዶ ከሚለምድብኝ ደግሞ ማታ ቢመጣ ከዛም ልሰጠው እችላለሁ እያለች ከራሷ ጋራም ውዝግብ ገብታለች። ሞገሴ ምሳሌ ታክማ ከመጣች በኋላ ገና ዛሬ ለመጀመሪያ ጊዜ መገናኘቱ ነው። ወዲያው እንደመጣች ስላላገኘውሽ በጣም ይቅርታ ግን ከመምሽ ድነሽ በዚህ ሁኔታ ስላየዎች በጣም ደስ ብሎኛል በማለትም እየሳማት እያቀፋት ነበረ። ሆኖም ከብሩኬ ጋራ አሁንም መታረቅ እንዳለባቸው በዛ ላይ በእሷ ህይወት ትልቁን ሚና እንደተጫወተና ምሳሌ ታዳጊዋ በጣም ምስጋና እያቀረበችለትና ሞገሴ ከምንም በላይ ባለውለታቸው እንደሆነም ያቀረበችለት ነበረ። ማለትም ከውጭ ሀገር እንደመጣች ሳይጠይቀኝ የሚል ቀየሜታ በልቧም አልነበረም። እንግዲህ ይህን ተከትሎ ሞገሴም ምሳሌን አይቶ ከተመለሰ በኋላ ከዳጣ ጋር ይገናኛሉ። ዳጣ አሁን አለባበሷ፣ ሁለመናዋ ተቀይሯል። ማለትም ቤተሰቦቿን ካገኘች በኋላ ቀሚስ ለፋሻ አድርገዋታል። ዛሬ ላይ ጥቁር በጥቁር ሆናለች። ይህ ደግሞ እያደረጉበት የራሳቸው ምክንያት ይኖራቸዋል። ማለትም ዝና በተደጋጋሚ ከዚህ በፊት ሩዋንዳ እንዳጣ ስለሚያውቃት፣ ስለዚህ አሁን ማንነቷን መቀየር ራሷን ከአደጋ ለመጠበቅ ያስችለኛል ብላም አስባለች። በጣም ይገርማል። ቀሚስ ለባሽ ሆንሻ አይደል በጣም አምሮብሻል በማለት አለባበሷን ያደንቅላታል። አይ አልተመቸኝም፣ ቀሚስ መልበስ አልወድም አለችው። ደግሞ መንገድ ላይ ስትሄድ እየጠለፈ ስለሚጠላትም በጣም እንዳስቸገራትም ገልጻለታለች። እንግዲህ በዚህ መካከል ከሉላ ጋራ ከተለያዩ ሰንበት በት ብለዋል። ማለትም ሞገሴ እራሱን ለማዳን ሲል ሉላ ወዳለችበት ክፍል አልሄደም። ሉላ ግን ከዛው ከክፍል ሆና ካሁን አሁኑ ዝና መጣብኝ በሚል ስሜት በጭንቀት ውስጥ ናት። በተለይ ደግሞ ረሃቡም ከመጠን በላይ እርቧታልና ሞገሴ አሁን የምበላው ፈልጋለሁ እያለችም እየነገረችው ነው። ግን በበኩሉ ሉላ ከበላች ዋላ ደር ብላለች እባክሽን ምግቡ ሰጁልኝ በማለትም ለዳጣ እየነገራት ነበረ ዳጣም እዚህ ሀገር የምትሸሽበትን መንገድ ማመቻቸት ይኖርብናል። ካለበለዛ ያ ክፉ ዝና አገኘን ማለት ለህይወታችን አደጋ ነው በማለት በጣም ፍርሃት ውስጥ እንደገባችም ለሞገሴ እየገለጸችለት ነው። ሞገሴም እሺ ወደ ክፍለ ሀገር እንሄዳለን በማለት ነገሮችን እያመቻች ነው። በምን መንገድ ከዝና ማምለጥ እንዳለባቸውም ይመካከራሉ። ማለትም በተለይ ሉላን እንዴት አድርገው ካለች ቤት ቤት አስወጥተው ታም ወደ ሌላ ቦታ እንዴት ማሸሽ እንዳለባቸው እያሰቡ ነው። እንግዲህ በዚህ ሁኔታ ሞገሴና ዳጣ ተገናኝተው እየተጫዋወቱ ባሉበት ሰዓት ነው። ማህሌት ከርቀት ተከታትላ ዝና ሞገሴና ዳጣ አይቻቸዋለሁ በማለት እየተናገረችው፣ ሆኖም አሁኑኑ እንዳያመልጡ እያለ ብዙ ሰዎችን በዙሪያው በማሰለፍ ሞገሴ ባለበት እንዲገደልም ትዕዛዝ አስተላልፏል። በተለይ አሁን ላይ ማህሌት እያመጣቻለችውን ሀሳብ ምንም ተቀባይነትን አላስገኝላትም። በጣም እየሰደባት እና እያንቋሸሻት እንደተለመደው ሞገሴ ላይ አንዳችም ለውጥ ስላልመጣ በጣም ፈሪና ቦቋቃነሽ፣ ጭካኔ ብቻ ነው ከአንቺ ጋር የሚነበበው ጨካይ ስትሆኝ ሞትንም ተጋፈጭ። ለምን ሞትን ትፈሪያለሽ? የሰው ልጅ ጨካይ ከሆነ የሞትንም ህቅታ እስከ መጨረሻው ድረስ መጋፈጥ ይኖርበታል በማለትም ሴትን እየሰደባትና እንደተለመደው እያንቋሸሸም እየነገራት ነው። ግን ዳጣና ማህሌት ግን ከርቀት አይተዋቸው ስለነበረ ተደብቀዋቸው ወደ አንድ አቅጣጫም እያመልጣሉ። በሌላ በኩል ቅድስትና ምሳሌ አሁን ጥሩ የእናትና የልጅ መግባባት ላይ ደርሰዋል። ምሳሌ ህልሟ እማዬ ብዬ ነው የምጠራሽ፣ ታክሜ ከመጣሁ በኋላ እማዬ እንድትሆኝ እፈልጋለሁ እያለችም ከዚህ በኋላ ብሩኬ ቅድስትን አግብቶ እንዲኖር ካላት ጉጉት የተነሳም አሁን ዛሬ ላይ ይህ ሀሳቧ ስለተሳካላትም እማዬ ብለሽ ጥሪኝ ያለች እየደጋገመች አሁንም እማዬ ስትላት በጣም ደስ በሚል ሁኔታ ቻቸውንም ሞቅ ደመቅ አድርጓቸዋል። አይ ብሩኬ ስመኛው የነበረው ህይወት ልኖረው ነው እያለችም ከመጠን አልፎ ተደስታለች። ብቻ ቅድስት በዚህ ሁኔታ እየተሳካላትም ትመስላለች። ሆኖም የሁለታቸውን ግንኙነት ጠንቅቃ ያወቀችው ዳጣ ምርጫሽ በጣም ደስ ይላል፣ ቡራን አገኘሽ ማለት በጣም ደስ የሚል ነገር ነው እያለችም እያደናነቀችላት እና ምስጋናም እየቸረቻት ነበረ። ሞገሴ ስለምን እያወራችው እንደሆነ አልገባኝም በማለት ነገሩን ከስር መሰረቱ ለማወቅ እየጣረ ነበረ። ነገር ግን ለሱ በግልጽ የነገሩት ነገር አንዳችም አልነበረም። ማህሌትና ዝናም አሁንም በፍለጋ ላይ እንዳሉ በተለይ ደግሞ በዙሪያቸው አጋቾች ወይም ነፍሰ ገዳዮችን በማሰለፍ በሞገሴ ላይ ዛሬ አንዳች እርምጃ ካልወሰድኩ፣ ሌሊቱም አይነጋልኝ፣ ወደቤት አልመለስ ማልመለስ በማለት ወጥቶ ማደር ከሰነባበተ ቆይቷልና፣ ይኸው ሚስቴን ካጣው ብዙ ቀናቶች ተቆጠሩ። አሁንም ያ ሞገሴ እንደቀለደብኝና እንዳሾፈብኝ አይቀርም በማለትም እንደተለመደው በጉራ ራሱን እየቆለለና ጊዜንም እያንቋሸሽ ነበረ ሲያወራ የነበረው ሆኖም በስከ መጨረሻ አዳጣና ሞገሴም ነገሮችን በማመቻቸት በተለይ ደግሞ አለባበሷንም በመቀየር አጋች ልታባብለው ችላለች በመጀመሪያ ቀሚሱ እይጣላት ስለነበረ ይህ ሰው ሊረዳት ከአጠገቧም ተጠግቶ አንዳንድ ጥያቄዎች ሲጠይቋት ነበር በተለይ ደግሞ መታወቂያ ሲጠይቃት ደግሞ መታወቂያ ምን አስፈለገ አልያስኩም በማለት ለመሸወድ ችላለች ሞገሴም እንዴት ብለን ከዚህ ቦታ መሾለክ ይኖርብናል እያለም እየጠይቃት ሳለ ያ ቅድም ያገኘው ሰው ዝና ያሰማራው ሰው ሳይሆን አይቀርም እንደምንም ብለን እንሸውደውና ሉላን ይዘናት እንሸሻለን በማለት ሀሳብ አመጣች። ሆኖም ሉላም እዛው ከተዘጋችበት ሆና ስልክ በመደወል ለሞገሴ እባክን ምግብ አምጣልኝ፣ በጣም እርቦኛል በማለትም ነገረችው። ሞገሴም እሺ፣ አሁን እየመጣሁልሽ ነው፣ የቻልነውን ሁሉ እያደረግን ነው በማለትም አሁንም ለሉላ ሊደርስላት እንደሚችል እየገለጸላት ነበረ። በስተ መጨረሻም ዳጣ ይህንን ሰው ወደ ሻይ ቤት በማምራትም አብዛው አብራው ለመብላትም ተሰልፋ ነበር። ያን ስጋ ነው እንዴት ሙስሊም ይበላል? እያለም ካለባበሷ በመነሳትም ሲጠይቃት ነበረ። ለምን እስካሁን አላስታወስከኝም? በጣም ረስቼዋለሁ። ካዌ አዛለሁ። አንተ ብላና ውጣ አለችው። ሆኖም ምግቡን ሂሳቡን ሳትከፍይልኝ እንዳትሄጅ በማለት መጨቃጨቅ ይጀምራል። እሷም ሂሳቡን ልትከፍል እንደምትነሳም ትነግረዋለች። እስከ መጨረሻም እንደምንም ይህንን ሰው ሸውደው ልትወጣ ችላለች። ሞገሴም ሉላ ወደምትገኝበት ክፍል በማምራት አሁን መጥቼልሻለሁ፣ ተያይዘን እንውጣ፣ ዝና እዚህ አካባቢ እየተጠባበቀ ነው፣ ስለዚህ እሱ ሳይደርስብንን እናመልጥ በማለትም እየነገራት ነው። ሉላ ግን እባክህን ሞገሴ አሁኑን ይደርስብናል፣ በሱ እጅ ሁለተኛ ገባው ማለት ደግሞ ህይወቴ አደጋ ላይ ይወድቃል እሞት አለሁ፣ ይገድለኛል እያለችም ለከፍተኛ ስጋት እንደተዳረገችም ለሞገሴ እየገለጸላት ነበረ። ከዚህ በኋላ የትም ትችሽ አልሄድም፣ የመጣው ይምጣ፣ መከራውንም ሁሉንም አብረን እንጋፈጠዋለን በማለትም ሉላን ይዟት አብረው ጉዞ ጀምረዋል። መንገድ ላይ ግን ዝና ካሰማራቸው ሰዎች መካከል ማለትም ጣ እየሸወደችው ሰው ጋራ ተገጣጥመዋል። ይህ ሰው ጋራም ክፉኛ ፊት ለፊት ተፋጠው ነበር። እስከ መጨረሻ ምዳጣ ሞገሴ ሉላ ሆነው ሶስታቸው ለማምለጥ ሙከራ እያደረጉ ነው። በእርግጥም እያመልጣሉ ብዬ ተስፋ አደርጋለሁ። እዝናና የመሀል እቅድ ግን በአየር ላይ ነው የቀረው። ለማንኛውም ለዛሬው ክፍል ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ባይ ባይ።